ሰባት እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደመሬት እየሆነች ነው። ሃያ አራት ሰዓት እግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን አሬ መከራ ላይ ነው ያሉት፣ ስቃይ ላይ ነው ያሉት። እዚህ ሰዓት የኦርቶዶክስ ቤተ ክርስቲያን ውስጥ በደረሰ አጥፍቶ መጥፋት ፍንዳታ የ22 ሰዎች መገደላቸው እየተገለጸ ይገኛል። የዛሬ ዓመት ከምናምን እዛው ዙ በኋላ አቦ ገዳም ላይ ስለተገደሉት አባቶች ደግመን ፍትህን፣ ወይስ ደግሞ ስለማህተባቸው ስለ እምነታቸው ብለው በጥይት ለተቆሉ እስካሁን ከ22 ሰዎች በላይ መሞታቸውም ተሰምተዋል። በደ ሀሳቤን ማስተላለፍ የሚፈልገው እንደ ኢራቅ ኦርቶዶክስ ኦርቶዶክሳዊ ጦር ተገንብቶና ተደራጅቶ ቤተ ቤተክርስቲያንንም ሀገር የሚመራ በዚች ቅድስት ሀገር ላይ የኦርቶዶክሳዊ ጦር ብቻ ተመስርቶ በድጋሚ ተመልሼ መጥቻለሁ። ሁላችሁ ውድ አድማጭ ተመልካቾች እኒህን አባት ከላይ ከጭንቅላቴ ላይ አድርጌ የምታየዋ ሰላም ሰላም ጠና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያቸው? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወዳችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁኝ። ኦርቶዶክሳውያን አሁንም በከፍተኛ ሁኔታ ድምፃቸውን እያሰሙ ነው ያሉት። አንዳንድ አንድ ሀሳቦች ሐዘናቸውንም በመግለጽ እየተነሱ ነው ያሉት። ይቱዳቹ ውድ ኦርቶዶክሳውያን ቁጥራቸው በአሁኑ ሰዓት ከ15 በላይ እንደሆነ እየተነገረን ያለው በጣም የሚያሳዝን ነገር ነው። እውነት እንደ ዛር አንጋጅ፣ መተተኛ፣ አስማተኛ፣ ጠንቋይ እንደሚገብረው ኦርቶዶክሳውያን አመት ጠብቀው መታረድ የለባቸው በጣም ያሳዝናል። እውነት እላችዋለሁኝ በተጨማሪ የየኔታ ይባቤ በዚህ ጉዳይ ታፍናል ተብለው ተጠርጥረው የታፈኑበት ቪዲዮ መረጃ ወጥቷል። ይህንን መረጃ የማስደምጣቸው ይሆናል። በሌላኛው በኩል በደማስኮ ኦርቶዶክሳውያን እንዲሁ ኦርቶዶክስ ስለሆኑ ብቻ ጅምላ ጭፍጨፋ እንደተደረገባቸው ቢቢሲ አማሪክ በስፋት እየዘገበው ነው ያለው። ዘገባው ነው የማስደምጣች ይሆናል። ጠንከር ብለን በህብረት ሆነን እንኳን ለየኔታ ይባቤ ድምፅ እንዳንሆን በቁስል ላይ ቁስል ደረቡብን፣ ያሳዝናል። ሁሉንም መረጃዎች ቦታ ሰጥተን በትኩረት ሰምተን ለሚመለከተው አካል እንድናደርስ እግዚአብሔር ይርዳን። ማለት ወዳለኝ፣ ሁላችሁም የቪዲዮን ላይክ እና ሸር በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንዳለን ተከታተሉ። እነኛ በዕለተ ቂርቆስ ሰማዕትነትን የተቀበሉ አባቶቻችንን ማን ገደላቸው ብንል፣ እኛ ወይ ነገ ጧት እስር ቤት ነን ወይም ደግሞ የሞት ላንቃ ላይ ተለጥፈናል ማለት ነው። ቢገባችሁና ብትረዱት ኖሮ እነኛ ሰማዕታት አባቶቻችን ለእናንተም ሕይወት ነበር ሲጸሉ የነበረው ከምነና ምነና ያደረጉ ዋሾች። ዘግቶ የተቀመጡ አባቶቻችንን ጎትቶ ይዞ ወጥቶ መግደል ማለት ከነሱም የተረፈውን ደግሞ አፍኖ ይዞ መሄድ ማለት ሌላ ነገር ነው። ሁሌ ቤተ ክህነት ቤተ ክህነት ቤተ ክህነት እያለን የምንጮ የመንጋው ጠባቂ ስለሆናችሁ ነው፣ መንጋውንም የመጠበቅ ግዴታ ስላለባችሁ ነው። በእኛ ኃጢአት ምክንያት ዋጋ የከፈላችሁ ሰማዕትነትን የተቀበላችሁ አባቶቻችን ሆይ በረከታችሁ ይደርብን። በጣም አሰቃቂ ዜና እየሰማን ነው። በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ዋሻ ዘግተው የሚኖሩ አባቶች በአሰቃቂ ሁኔታ ተጨፍጭፈዋል። ብዙዎች እንደተጨፈጨፉ ነው መረጃዎች እየወጡ ያሉት። ከፊሎቹ ደግሞ ታግተው ተወስደዋል። እንግዲህ ይህ አመታዊ ግብር የአመቱን የሰኔ ወር እየጠበቀ ማሰቃቂ ሁኔታ የሚደረግ ጭፍጨፋ ነው። እኔ እንዳንድ ኦርቶዶክሳዊ ወጣት ሀሳቤን ማስተላለፍ የምፈልገው እንደ ኢራቅ ኦርቶዶክስ ኦርቶዶክሳዊ ጦር ተገንብቶና ተደራጅቶ ቤተ ክርስቲያንንም ሀገር የሚመራ በዚህች ቅድስት ሀገር ላይ የኦርቶዶክሳዊ ጦር ብቻ ተመስርቶ እነዚህን አረመኔዎችን አራጆችን ማስወገድና ማጥፋት ይችን ምድር እንዳልኳችሁ ከአራጆችና ከገዳዮች ነጻ ማድረግ ነው የሚቻለው እንጂ ሁሌም ኬላ ላይ ሆነና ጊዜው አዋጭ አይመስልም። እነሆ እናቴ ኪዳነ ምሕረት እንደዚህ አይነት መርዶ አሰማሽ። እባክሽ ፈጥነሽ የአስራት ሀገርሽ ኢትዮጵያ፣ ዛሬም ይሄ ስራችን፣ ዛሬም ይሄ በደላችን፣ ዛሬም ይሄ ጭቆናችን ሀገራችን ላይ ዋጋ እንዳያስከፍለን፣ እባካችሁ የተዋዱ ልጆች ተክተን ሁላችን ብንጸልይ። በድጋሚ እንዴት በዝቋላ አባቶች ላይ ይሄ ነገር ይደረጋል? ምን ባደረጉ ምን በበደሉ ስለ ሀገር በማለዱ ስለ ህዝብ በጸለዩ? እኛ እንኳን ስንሄድ ወደ ገዳም እኮ ምንድነው የሚሉ እናንተ ለሰማዕታትነት የመጣችሁ ወጣቶች እንኳን እንደና መጣችሁልን እኮ ነበር የሚሉ ዛሬ ማለት ይቀበለን ነው። ይሄንን ቪዲዮ ለሚመለከተው አካል እንዲደርስልን አብስታችሁ ኮፒ ሊንክና ሼር አድርጉልን። ገረ ስብከቱ እንዲሁም የቅዱስ ሲኖዶስም አይቶ ፍትህ ለዝቋላ አባቶች። እንግዲህ በርካቶች ተገድለው ደግሞ በርካቶ የታፍነው ተወስደዋል እስከዛሬ ድረስ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 ዛሬ መከራ ላይ ነው ያሉ። ስቃይ ላይ ነው ያሉ። ክርስትና ዛሬ እየተሰደደሽ ነው። የደም ዋጋ እየከፈለሽ ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ፣ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ። ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ፣ አስተምሯቸው፣ ንገሯቸው። ሺ ዘመን አንኖር፣ ለዘላለምን በዚህ ምድር ላይ አንቀርም፣ እንሄዳለን ሁላችን። እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። አባቶች ተገርለዋል፣ ለኛ በጸለዩ ለሀገር በጸለዩ እግዚአብሔርን ስለመረጡ አባቶች ተገድለዋል። ዋኩት ዝቋላ አቦ አንድነት ገዳም የሚገኙ አባቶች መገደላቸውን ሰማን። ስለ የትኛው ፍትህን በል? ትናንትና ሰኔ አስራ አምስት በዝቋላ አቦ ስለተገደሉብን አባቶች ፍትህን በል? ነገሩኛ የዛሬ ዓመት ከምናምን እዛው ዝቋላ አቦ ገዳም ላይ ስለተገደሉት አባቶች ደግመን ፍትህን በል። ወይስ ደግሞ ስለ ማዕተባቸው ስለ እምነታቸው ብለው በጥይት ለተቆሉት ለሻሸመኔ ኦርቶዶክሳውያን ፍትህን በል። እችም ቤተ ክርስቲያን አናስነካ፣ ማዕተባችንን ከምትበጥሱት አንገታችን ይበጠስ ብለው ሰማዕት ስለሆኑት ኦርቶዶክሳውያን ፍትህን በል። ስለየትኛው ፍትህን በል? ፍትህ ስኬት ነው። አይደል? ምን ብለን እንናገር? ምን ብለን እናውራ? ማነው ይህንንስ ነገር የሚያስቆሙ? አለም እንቀው፣ አለምን ትተው ስለ ሀገር ሰላም የሚጸልዩ አባቶች ንጸለይ ያልቻሉባት ጊዜና ዘመን ላይ ደረሰ። ማንን ፍትህ ንበል? ማንን የአባቶቻችን የበላይ ጠባቂው መንጋውን ጠባቂው ለምን ዝም ትላላችሁ? ብታወሩም እኮ የሚያምረው በእናንተ ነው። ተው ዝም አትበሉ። ይበቃል፣ እስካሁን የተገደሉ ኦርቶዶክሳዊ ይበቃል። እስካሁን የተገደሉት አባቶች መናንያን ይበቃሉ። ስለ ሃይማኖታቸው ስለ ቤተ ክርስቲያን ብለው የሚታረዱት በቃ ይበቃል፣ ይበቃል፣ በቃ ይበቃል።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 ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ሲል የማህበረ ቅዱሳን ብሮድካስት አገልግሎት ዘግቧል ማለት ነው። እንግዲህ እንደሚታወቀው በየካቲት 2016 ዓ ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው። እንግዲህ አባቶቻችን በገዳም ራሳቸውን ለክርስቶስ አሳልፈው ሰጥተው የሚኖሩ አባቶቻችን እንዲህ አይነት ችግር፣ እንዲህ አይነት ፈተና፣ እንዲህ አይነት መከራ እየደረሰባቸው ነው። እግዚአብሔር ምሕረት እንዲያመጣ ሁላችንም ጸሎት ማድረግ ነው የሚጠበቅብን። የእነዚህ አባቶቻችን በረከታቸው፣ ረዴታቸው ደግሞ ለሁላችንም ይድረሳል። የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንግዲህ በጣም አሳዛኝ የሆነ ዜና ነው ወደ እናንተ የመጣሁት። በዝቋላ አቦ አቡነ ገብረ መንፈስ ቅዱስ ያሉ መናንያን ገዳማያን አባቶች ባሉበት በጸሎት ስፍራ በአዘግተው እግዚአብሔርን በሚለምኑበት በዚያ ቦታ ሰማዕትነትን እንደተቀበሉ ሰምተናል። ዛሬም ዝቋላ የሞት ምድር አኬልዳማ ሆናለች። ለአባቶቻችን እንጸልይ እዛ ላሉት ሌሎች ደቀ መዛሙርትም ጭምር ይሄ ደግሞ መረጃ ለአባቶቻችን፣ በተለይም ለሞለ ቅዱስ ሲኖዶስ፣ ለሚመለከታቸው አካላት እንዲደርስ ሁላችሁም የበኩላችሁን አድርጎ ቢያንስ አሁን ላሉት አባቶች እንድረስ፣ ቢያንስ አሁን ላሉ እዛ ላሉ ምእመናን እንድረስ፣ በአካባቢው ላይ ላሉ አጠቃላይ አገልጋዮች እንድረስ፣ ለሚመለከተው አካል አድረሱልን። አባቶቻችን ነፍሳቸውን በአጸደገነት የተደጋጎቹ ከአብርሃም ከይስቅ ከያዕቆብ እቅፍ አምላክ እስራኤል ያኑሩልን። ለማለት ወዳለው ሁላችሁም የበኩላችሁን ሼር በማድረግ እንድትወጡ እለምናለሁ። አረ በፈጠራችሁ አትግደሉን! አረ በቃል ሰገነት ላይ የወጣችሁ ሰገነት ላይ የወጣችሁ ዝምታን ዝምታን የበረታችሁ ታፋችሁ ታፋችሁ

እንደሰማችሁት እንግዲህ የተዋሕዶ ወጣቶች በእነዚህ አይነት መልኩ ቪዲዮ እየሰሩ ድምፃቸውን ያሰሙ ነው ያሉት። ፍትሕ ለዝቋላ ገዳማውያን አባቶቻችን አሁንም የታፍነው ለተወሰዱት ድምጽ ሊኖራቸው ይገባል ማለት ኦርቶዶክሳውያን ከዚህ በመቀጠል የምንሄደው ወደ የኔታ ይባቤ የታሰሩበት ምክንያት ተብሎ የተጠቀሰውን መረጃ በጣም የሚያሳዝን ነገር ነው። እውነት ላችኋለን። ለአንድ ወታደር ለምን ንስሐ አባት ሆናችሁ ያንንም ወታደር ካለበት እናንተ ስለምታውቁ ለህግ ማስረከብ አለባቸው፣ ጥቆማ መስጠት አለባችሁ ተብለው አንድ ካህን መታሰር ማለት እውነት እላችኋለሁ በጣም የሚያሳዝን ነገር ነው። ምን አይነት የከፋ ጊዜ ላይ እንደደረስን ንስሐ አባት እንኳን ካህናት አባቶቻችን ለልጆቻቸው የማይሆኑበት ጊዜ ላይ እንደደረስን የሚያሳይ ነገር ነው። እውነት እላችኋለሁ። ይህም መረጃ ተከታተለ ነው፣ እንመለስ። በድጋሚ ተመልሼ መጥቻለሁ። ሁላችሁም ውድ አድማች ተመልካቾች እኒህን አባት ከላይ ከጭንቅላቴ ላይ አድርጌ የምታዩቸው ፎታቸው እነዚህ ትልቅ አባት ናቸው። ወደ ስንት ሺህ ተማሪ ያፈሩ ለሀገር ውለታ የሰጡ ወይም የአገር ባለ ውለታ ናቸው። በቤተ ክርስቲያን በተለይ በተዋሕዶ እምነት የተዋሕዶ እምነት ደግሞ ትልቅ ሆነ ማለት ደግሞ አገሪቷ ሰላም ትልቅ ሆነች ማለት ነው። እኒህ አባት ዘመናቸውን ሙሉ ፈጣሪን ሲያገለግሉ የከረሙ ነገር ግን ዛሬ ላይ የአርበኛ ዘመነ ካሴ የንሳ አባት ኖት በሚል አውጡ ሚስጢር በሚል ዘመነን ፈልገው ካላመጡ ይታሰራሉ ተብለው ወዴት ወስረው እንዳሰሯቸው አናውቅም። ነገር ግን ፍትህ ፍትህ ማለት በአብይ አህመድ አይደለም። የዓለም መንግስታት እንዲያውቁ በቤተ እምነት ውስጥ ላይ ገብተው እምነቱን እንዴት እያተራመሱ እንዳሉ የእምነት አባቶች ፈጣሪያቸውን እንዳያገኙ ያለ አግባብ ጫካ እየወሰዱ ወይም ቶርች ቦታ ላይ እየወሰዱ ችግር እየፈጠሩባቸው እንዳሉ። ስለዚህ ሁላችሁም ውድ የአማራ ልጆች፣ ውድ የትግራይ ልጆች እምነት ለማጥፋት በትልቁ ሴራ ጠንስሰው የመጡ እነዚህ ጾታቸውን የቀየሩ አመራርነን የሚሉ የዘንዶ ባለቤቶች የዘንዶ ጥራጊዎች ናቸውና እነዚህን ሰዎች በፍጹም ከልባችን ተነስተን ማስወገድ ግድ ይለናል። ደጋግሜ የምነግራቸው ስለዚህ፣ እኒህን አባት ያለ አግባብ ወስደው ከደበቁበት ቦታ እንዲለቋቸው ሁላችሁም ይህን የምለቀውን ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ለብዙ ሰው አዳርሱት። እንግሊዝኛ የምትችሉ በየቋንቋ የምትችሉትን ነገር ሁሉ በዛ ላይ እየጻፋችሁ ሾርት ሾርት የሆነች ቃላት እየጻፋችሁ ለዓለምም አሳውቁ። ፈጣሪ ያውቃል፣ ችግር የለውም ነገር ግን ዓለም በሚያውቀው መልኩ እንዲሆን ማለት ነው። እነዚህ ደደብ መሀይሞች ከምድረገጽ መጥፋት አለባቸው። የመኖር እድል አንሰጣቸውም። በነገራችን ላይ ፋኖ መጥቷል፣ እንዳንበሳ እያገሳ በዚህ ህዋት መቷል፣ በዚህ ኤርትራ መጣለች፣ በዚህ ምኑንና ምኑ ልበላችሁ? ጠርቻ አልጨርሰውም። ተውት ለጠላት አስቀድም ዝሜ ማስታወስ ስለሌለም አሁን ተጠራርጎ ይወድቃል። ነገር ግን እኒህን አባት በልቷቸው እንዳይሞት ጥንቃቄ እንዲደረግ በፍጥነት ቶሎ ብላችሁ ፎቶቸውን ፖስት በማድረግ የተለያዩ ቃላቶችን በመለጠፍ እኒህን አባት ያለ አግባብ ይህ ገዳይ አሸባሪ ስርዓት ሊገላቸውንና ይለቀቁ እያላችሁ እዚህ ላይ ፖስት አድርጉልኝ። ሁላችሁም ሼር ሼር ሼር አድርጉት። እናም ይሄንን ነገር በፍጹም በአደባባይ አስጥተን መጣል መቻል ስላለብን ነው። ድል ለአማራ ፋኖ! ፋኖ ያሸንፋል! ህዝባዊ ህዝብ ያሸንፋል! ሁልጊዜ ሁሉ ነገር ያለው ከህዝብ ጋር ነው። ከህዝብ ጋር ተጣልቶ ያሸነፉ እንኳን እንደዚህ ውዳቄ ያሉ መንግስታቶች ይቅሩና ሀያል እንኳን የሚባል መንግስት አያሸንፍም። ይህን እንድታውቁት። ስለዚህ እኒህ አባት፣ ታላቅ አባት፣ ብዙ ብዙ ብዙ ምሁራኖችን ያፈሩ አባት በቤተ ክርስቲያንም ያላችሁ በመስጊድ ምን ያላችሁ በተለያየም ቦታ ያላችሁት ሁላችሁም ከዚች እየቀነጫጨባችሁ እየወጣችሁ ነው እንጀራ እየበላችሁ ያላችሁት። እና የኒህን አባት ኦኬ፣ እንደሰማችሁት መረጃውን የኔታ ይባቤ የታሰሩት በዚህ መረጃ መልኩ ከሆነ እውነት ላችኋለኝ፣ በጣም ነው የሚያሳዝነው። እግዚአብሔርን በጣም ነው የሚያሳዝነው። ይህ ማለት ነገ ጠዋት ካህናት አባቶቻችን ለወታደር ንስሐ አባት እንደማይሆኑም ጭምር እዚህ ጋር ጠንቅቀ ልናቅና ልንረዳ የሚገባው ነገር ነው። እውነት ላችኋለሁ፣ እንዲህ ወታደር ቢሆን እኮ የራሱ የሆነ እምነት አለው። ስለዚህ ንስሐ አባት መያዝ ይችላሉ። በዚህ መረጃ ከሆነ በጣም ያሳዝናል። እውነት ላችኋለሁ። በኦርቶዶክስ ቤተ ክርስቲያን ላይ በደረሰ የአጥፍቶ ጠፊ የሽብር አደጋ እስካሁን ከ22 ሰዎች በላይ መሞታቸውም ተሰምተዋል። በደማስቆ በሚገኝ ቅዱስ ኤልያስ ማር ኤልያስ የግሪክ ቤተ ክርስቲያን አካባቢ የአጥፍቶ ጠፊ አደጋ የደረሰ ሲሆን በቤተ ክርስቲያኗ ላይ በደረሰ ጥቃትም እስካሁን እስከ 33 ሲገደሉ ከ63 እስከ 80 የሚደርሱ ሰዎች በከፍተኛ ሁኔታ እንደ ቆሰሉም የሚወጡ መረጃዎችም ያመለክታሉ። ለማንኛውም አደጋው ሲደርስ የሚያሳየውን ቪዲዮ ቲክቶክ ስለሚያጠፋው ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። ባዩ ላይ ባለችው ሊንክ ገብታችሁ መመልከትም ትችላላችሁ። መልካም በዚህ ሰዓት የኦርቶዶክስ ቤተክርስቲያን ውስጥ በደረሰ የአጥፍቶ መጥፋት ፍንዳታ የ22 ሰዎች መገደላቸው እየተገለጸ ይገኛል። 22 ሰዎችም ህይወታቸው አልፏል ተብሏል። ይህ ጥቃት የተፈጸመው በሶሪያ ሲሆን፣ በሶሪያ ዋና ከተማ ደማስቆስ በሚገኘው የግሪክ ኦርቶዶክስ ቤተክርስቲያን ላይ በተፈጸመ የአጥፍቶ ጠፊ የቦምብ ጥቃትም ቢያንስ 22 ሰዎች ሲገደሉ 63 ሰዎችም መቁሰላቸውን የሀገሪቱ ጤና ሚኒስትር አስታውቋል። የሀገር ውስጥ ጉዳይ ሚኒስትር እንዳስታወቀው አንድ ግለሰብ እሁድ ምሽት በድዋይላ ሰፈር በሚገኘው በነብዩ ኤልያስ የግሪክ ኦርቶዶክስ ቤተ ቤተክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጅ ከማፈንዳቱ በፊትም ተኩስ ከፍተዋል ብለዋል። በዚህም ታዲያ እስካሁን ድረስ በተገለጸ ሁኔታ የ22 ሰዎች ህይወት እንዳለፈ ነው የተነገረው። ቤተክርስቲያኑ ወድመዋል። 22 ሰዎች ሞተዋል። ወንበር፣ ጠረጴዛ መሰዊያው ተሰባብረዋል። አንድ አጥፍቶ ጠፊ በሶሪያ ኦርቶዶክስ ቤተክርስቲያን ላይ በከፈተው ተኩሱና የቦምብ ፍንዳታ እስካሁን 22 ሰዎች ሲሞቱ 63 ሰዎች መቁሰላቸውን የተሰማው ይህንም የሽብር ጥቃት ያደረገው ግለሰብ እንግዲህ ተኩሱን ከከፈተ በኋላ በስተመጨረሻ ልብሱ ላይ ያለውን ቦምብ በማፈንዳት ራሱን አጥፍ አስቶታል እንዲሁም በኢትዮጵያ በዝቋላ ገዳም ለሁለተኛ ጊዜ አባቶች ተገሏል። ይህም ክስተት የተፈጠረው ሰኔ 15 2017 ዓ ም ላይ ነው። ሶሪያ ዋና ከተማ ደማስቆ እሁድ ምሽት ነቢዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን አንድ በግልጽ ማንነቱ ያልታወቀ ግለሰብ መሳሪያ ይዞ በመግባት በቤተክርስቲያን ውስጥ በነበሩ ሰዎች ላይ ተኩስ እንደከፈተ፣ በስተመጨረሻም ግን የታጠቀውን ቦምብ ራሱ ላይ እንዳፈነዳ ነው የታወቀው። ይህን ጥቃት ያደረሰው ግለሰብ ከአይስ አይስ ቡድን ጋር ግንኙነት አለው ተብሏል። ነገር ግን ይህን ድርጊት ቡድኑ ኃላፊነት ተጠቃሚነት አልወሰደም። ይስይስ ከ1500 እስከ 3000 የሚደርሱ ታጣቂዎች እንዳሉት ይገመታል። እነዚህም ታጣቂዎች የሚገኙት በሶሪያ እና በአጎራባቿ ኢራቅ እንደሆነ ነው የተነገረው። በተጨማሪም በሰሜን ምስራቅ ሶሪያ በተለያዩ እስር ቤቶች ወደ 9 ሺህ የሚጠጉ የይስይስ ተዋጊ ታሳሪዎች እንዳሉ፣ እንዲሁ ደግሞ ወደ 40 የሚጠጉ በተለያዩ ካምፖች የይስይስ ደጋፊዎች እንዳሉ ነው የተነገረው። በሶሪያ የሚገኙ የክርስቲያኖች ቁጥር የእርስ በርስ ጦርነቱ በ2011 ከመጀመሩ በፊት ወደ 1.5 ሚሊዮን አካባቢ የሚጠጉ ወይም ደግሞ ከሶሪያ ህዝብ 10% የሚደርሱ ነበሩ። የእርስ በርስ ጦርነቱ ከተጀመረ ኋላ ቁጥራቸው እያነሰ እያነሰ ሄዶ አሁን ወደ 300000 የሚጠጉ ክርስቲያኖች እንዳሉ ነው የተነገረው። ትልቁ የዝቋላ ገዳም ላይ ይህን ድርጊት ያደረጉ ግለሰቦችና እንግዲህ ሰዎች በሕግ መጠየቅ አለባቸው። ይህን ቪዲዮ ኮፒሊንግ፣ ሪፖስት፣ ሼር በማድረግ በዝቋላ ገዳም ላይ አባቶችን የገደሉ ግለሰቦች ለሕግ እንዲቀርቡ ለማድረግ ይህን ቪዲዮ ሪፖስት፣ ኮፒሊንግ፣ ሼር፣ ኮመንት ማድረጋችሁ እንዳይረሳ።